የሚል ስም ሰማለው፣ አላውቅም። አይን አለም ተነሽ፣ እስቲ ቁሚ። ዛሬ አንድ ሰው ነገር ተለቀቀ። ዛሬ አንድ ሰው ተፈታ። ዛሬ አንድ ሰው ተባረከ። የቃሉ ጉልበት በህይወት ላይ ተገለጠ። የቃሉ ጉልበት በህይወትሽ ላይ ተገለጠ። ብዙ ዘመን ያስለቀሰሽን እግዚአብሔር ተበቀልኩት፣ አሜን። ብዙ ዘመን ባዶ ያረገሽን ተበቀልኩት፣ አሜን። ብዙ ዘመን ብቸኛ ያደረገሽን ተበቀልኩት። ወዳጅ ቤተሰብ ጓደኛ ሁሉም የምትያቸው ጥለውሻል ትተውሻል እግዚአብሔር ዛሬ ጣልቃ ገባውሃለ እግዚአብሔር ዛሬ ታደኩሻል እግዚአብሔር ዛሬ ጎበኘሁሻል አላውቅ ምን እንደሆነ ግን እግዚአብሔር ነጥቆ አሳልፎ ሲሰጥሻለሁ አንድ ሰው ይጩና አሜን ይበለኛ የሚፈልግ የትኛውም ተጽዕኖ ከላይ ከላይ ይሰበር በኢየሱስ ደም፣ ሸፋንኩ። እስቲ እሷን ብላቴን አንጫት ነስቲ ማየ እኔ ቆንጆ የማለጅ ነች እቺ ልጅ በተአምራት የተወለደች ልጅ ነች። በተአምራት አሁንም ጠላት በብዙ ሰልፍ የሚፈልጋት፣ እግዚአብሔር ከዚህ ቀን ጀምሮ ሰልፏን እሰለፋለሁ። በተአምራት ወደዚች ምድር እንዳመጣኋት በተአምራት አስቀጥላታለሁ አለኝ። በተአምራት አከብራታለሁ አለኝ። እቺ ብላቴና እንደ አጋጣሚ የመጣች አይደለችም። እንደ እድል የመጣች አይደለችም። በእግዚአብሔር ፕሮግራም ነው የመጣቸው። እድላዊ ትማል ነች። የአንተ ቤት አይፈርስም። እግዚአብሔር ጣልቃ ገብተዋል። ከዚህ ምሽት ጀምሮ ቤትህን ሰላም ያደርገዋል። እጆቻችሁን ዘርጉ። ጌታ ሆይ በሉ እስኪ እዚህ ቤትና እዚህ ቤተሰብ መካከል አልቃ ስለገባ እናመሰግናሃለን። ይሄ ቤት በሎ አይፈርስም። ይሄ ቤተሰብ በሎ አይበተንም። በኢየሱስ ስም አሜን ስትሉ ለእናንተም ይሆንላቸው። የእናንተን ቤት ቤተሰብ፣ ልጆች መበተን የሚፈልግ የአውሬ ጉልበት የተመታ ይሆን በኢየሱስ ስም፣ የተመታ ይሆን በኢየሱስ ስም፣ የተመታ ይሆን። ቀኞቻችሁን ከፍ አድርጎ እስቲ ቤቴ በሎ ህይወቴ በሎ ኑሬ በሎ የሰላም ይሆናል። ከጌታ ጋር በጣም ተስማማ፣ የጌታን ፊት ፈልጊ ይበላት ባለቤትህን። ቤተ ሰላም ይሆናል። እሺ ጠላት ኢዞብ የመጣ ፕሮግራም አለ። እግዚአብሔር ዛሬ ጣልቃ ገባ። እጆቻችሁን ዘርጉና በጌታ በኢየሱስ ስም በሉ፣ ቤታችሁ በደሙ ይሸፈን በሉ። ወዳችኋለሁ፣ በሰላም ሂዱ። አይናለም የሚል ስም ሰማ አለው። አላውቅም። አይናለም፣ አይናለም የሚል ስም ተነሽ፣ እስኪ ቁሚ ዛሬ የአንድ ሰው ነገር ተለቀቀ። ዛሬ አንድ ሰው ተፈታ። ዛሬ አንድ ሰው ተባረከ። የቃሉ ጉልበት በሕይወት ላይ ተገለጠ። የቃሉ ጉልበት በሕይወትሽ ላይ ተገለጠ። አሜን። ብዙ ዘመን ያስለቀሰሽን እግዚአብሔር ተበቀልኩት አለ። አሜን። ብዙ ዘመን ባዶ ያደረገሽን ተበቀልኩት አለ። አሜን። ብዙ ዘመን ብቸኛ ያደረገሽን ተበቀልኩት አለ። ዘመድ፣ ወዳጅ፣ ቤተሰብ፣ ጓደኛ ሁሉም የምትያቸው ጥለውሻል፣ ትተውሻል። እግዚአብሔር ዛሬ ጣልቃ ገባሁ አለ። እግዚአብሔር ዛሬ ታደኩሻል። እግዚአብሔር ዛሬ ጎበኘሁሻል። አላውቅም ምን እንደሆነ ግን እግዚአብሔር ነጥቆ አሳልፎ ሲሰጥሻለሁ አንድ ሰው ይጩና አሜን ይባለኛ ማነው ስምሽ? ዛሬ በጌታ በኢየሱስ ስም የኃይለኛውን ቤት የምንበዘብዝበት ቀን ሆነ። የኃይለኛውን ቤት የምትበዘብዝበት ቀን ሆነ። የኃይለኛውን ቤት የምትበዘብዝበት ቀን ሆነ። የኃይለኛውን ቤት የምትበዘብዙበት ቀን ሆነ። ሲቀኞቻቸውን ብድግ አድርጉ። ዛሬ በሎ እግዚአብሔር እርሱ በሉስ እንደ ቃሉ ነውና ቃሉ ያለኝን ያንኑ እሆናለሁ። ቃሉ ያለው በላ በስሙ ኃይል በስሙ ሥልጣን የኃይለኛውን ቤት መበዝበዝ ነው። የበዘበዘሽን ትበዘብሸዋለሽ። የበዘበዘህን ትበዘብሰዋለ። የተበዘበዝከው በእጥፍ ይመለሳል። እግዚአብሔር በሕይወታችሁ ይሄንን ያደርገዋል። እግዚአብሔር

የማንም አንጀት የማይሸከመውን የማንም ልብ የማይሸከመውን ነገር ተሸክማለች አለኝ ጌታ። አዎ ልክ ነው። ማውራው እውነት ነው። ብዙ ነገር ተደርጌ ያለ ብዙ ነገር፣ እግሬን በየአመቱ ያመኛል። ቀኞቻችሁን ወደፊት ዘርጉ። በጌታ በኢየሱስ ስም በሉ፣ የእስራኤል ቅዱስ እግዚአብሔር ሆይ ጸጋህ በሕይወቴ ላይ በድንቅ በተአምራት ስለተገለጠ አመሰግናሃለሁ። ለጠላቶቼ በል፣ ለነኛ ደጋሚዎች፣ ለነኛ አስማተኞች፣ ለነኛ ሟርተኞች አሳልፈ ስላልሰጠኸኝ አመሰግናሃለሁ። በኢየሱስ ስም አሜን። ስትሉ ይሆንላችሁ፣ አሜን ስትሉ ይሆንላችሁ፣ አሜን ስትሉ ይሁንላችሁ። ተፈጸመ። እግዚአብሔር ያለ ወላጅ ያለ ወዳጅ ያለ ጓደኛ ያለ ማንም እጅ ብቻዬን አሻግርሃለሁ አለኝ። አሜን እሺ፣ ተሻገርኩ በል ተሻገርኩ። ሄኖክ ማን ነው? እኔ የሚፈልግ የትኛውም የትኛው ተጽዕኖ ከላይ ከላይ ይሰበር በኢየሱስ ደም ሸፈንኩ። እንዴት ነህ? ሁሉ ሰላም። ጌታ ከአንተ ጋር ነው። አሜን። እንዲህ አለኝ ጌታ፣ ልጄ እየጠበቀኝ ነው አለኝ በምን ጉዳይ ለምን ከመቼ ጀምሮ እስከ መቼ እንደምጠብቀው አላቅም። እየጠበቀኝ ነው አለኝ ጌታ አሜን። አላሳፍርህም አለኝ ጌታ አሜን። ሼ ፕራሃዳ ላባጋ ያራ ላቦሶቶ ኮፕሬዴ ሌቤስ የሰማኸው ድምጽ የወደቀበት ጥሪ እግዚአብሔር ከኔ ነው አላሳፍርህም አለኝ። ቶማስ የሚባል ስም ታውቃለህ አንተ ራስህ ጨብጠኝ። መንገዶች ሲከፈቱልህ አየው ያለማንም እርዳታ እግዚአብሔር በሮች ሲከፍትልህ አየው። ወደ በረከት ሲያስገባህ አየው። መማር፣ መስራት ሁሉንም ነገር ትችልበታለህ። ግን ነገሮች አሁን እስከ መቼ እንደሆነ አላውቅም። ዝግትግት ያሉ ነገሮች ነው የማየው። ነገሮች ዝግትግት ብለዋል። በግራም በቀኝም ተስፋ የሌለ የሚመስል ነገር ውስጥ ነው የማየው። እግዚአብሔር እንደዚህ አለኝ። እየታገለ ያለውን እጥለዋለሁ አለው አለኝ። ዙሪያ ላይ የታጠረውን አጥር አፈርሰዋለሁ አለኝ። በዙሪያ የማይመቹትን ሰዎች በትናቸዋለሁ አለው አለኝ። መንገድህን ከፍቻለሁ አለው አለኝ። በርህን ከፍቻለሁ አለኝ። ከዚህ ሰዓት ጀምሮ በጌታ በኢየሱስም ማለፍ የሆነለ ተፈጸመ።